መሐላ ጉልበት አጥቷል። ጉልበት ስላጣም ሕጉን አድነኝ ብሎታል። ዛሬ መሐላ ራሱን ችሎ አይቆምም፣ ይልቁንም በሕግ ተደግፏል። በማህበረሰብ ውስጥ ቃል ወይም መሐላ ወይም አንድ ነገር አደርጋለው ይደረጋል ተብሎ የተገባ ነገር የሚኖረውን ዋጋ በመመልከት በፊት የሕግ ስርዓቱ ሞደርናይዝ ከመሆኑ በፊት እንደነበረው ሰው በቃሉ ታስሮ በውል ሕግ ይሄ በጣም የተለመደ ነው። ፓክታ ሰንት ሰርቫንዳ እንላለን፣ ሰው በቃሉ ይታሰራል እንላለን። ሰው ቃል ከሰጠ ይህ እናደርጋለሁ ካለ እንደሚያደርግ እንደሚፈጽም የሚረጋገጥበት ሂደት ዕለት ዕለት እየቀነሰ ሰዎች ጉዳያቸውን አንዱ አንዱን እየካደ ፍርድ ቤቶች በመዝገብ ግራና ቀኝ ወገኖች በመካሰስ እየበዛ ሲመጣ የነበረው አማራጭ እንግዲህ ይሄ የሚገባው ነገር በፍርድ ስርዓት ወይም በህግ ስርዓት ፓወር እንዲያገኝ ማድረግ ነበር። በሰማይም አትማሉ በምድርም ማትማሉ። ስለዚህ ፕሮሲጀሩ የተነገረው ማለት ነው። መሃላው አልተከለከለም። በራሳችሁ ማትማሉ፣ በከተማም ማትማሉ። ነገር ግን እውነቱን እውነት፣ ሀሰቱን ሀሰት ብሉ። የሚናገሩት አቶ ቢኒያም አህመድ ናቸው። አቶ ቢኒያም በሕግ መጀመሪያ እና ሁለተኛ ዲግሪ ያላቸው ለሶስተኛ ዲግሪ እየተማሩ ያሉ ሲሆን የሕግና የቢዝነስ መምህርና ተመራማሪ ናቸው። በአሁኑ ጊዜ የአህዱ ባንክ ካምፓኒ ሴክሬታሪ በመሆኑ እየሰሩ ይገኛሉ። እሳቸውም ልክ እንደ አቶ ተምሮ ወንድማገኝ የመሀላ ጉልበትን ከስነ ህግ አንጻር ያቀርቡልናል። አቶ ቢኒያም ወደ መድረክ። አመሰግናለሁ። ስለ ህግ አጠቃላይ ሀሳቤ ህግ ምን አይነት ኢንስትሩመንት ነው፣ አላማው ምንድን ነው፣ ምን ሊያመጣ ነው የሚያስበው ሲባል በአንድ ማህበረሰብ ውስጥ በዋናነት ይሄ ከጥንት ጀምሮ የነበረ የህግ ፍልስፍና ሀሳቤ ነው። በማህበረሰቡ ዘንድ ሰላምን፣ ጸጥታን የማህበረሰቡን የዕለት ተዕለት መስተጋብር በቀና መልክ ወይም በተሳካ መልክ እንዲከናወን የራሱን ጉልርሻ የሚጫወት መሳሪያ ነው። ማህበረሰብን እንደ ማህበረሰብ አቁሞ የሚያስኬዱ በጣም ብዙ ዊፐኖች ወይም ኢንስትሩመንቶች አሉ። ከነዚህ ውስጥ መካከል ለረጅም ዘመን የማህበረሰብ ማቅኛ ሆኖ አድርግ እና አታድርግ በማለት እንዲሰፉ የምንፈልጋቸውን ነገሮች በማህበረሰብ ውስጥ በጣም እንዲሰራጩ የምንፈልጋቸውን ነገሮች በመፍቀድ በማበረታታት ከማህበረሰቡ ደግሞ እንዲጠፉ የምንፈልጋቸውን ነገሮች በመቅጣት በማስጠንቀቅ እንደዚህ አይነት ስቴትመንቶችን በማስረጽ ህግ የሚባለው ማዕቀፍ የራሱ የሆነ የጎላ አስተዋጽኦ አድርጓል ለዘመናት። ከየት ይመነጫል ህግ ስንል ዘመናዊ ህግ የሚያወጣው አካል ከራሱ ከማህበረሰቡ የዕለት ዕለት እንቅስቃሴ ተነስቶ ህግን ያመጣል። በህግ ትምህርት ቤት ሶርስስ ኦፍ ሎው እየተባለን እንማራለን ይነገረናል። ህግ ከየት ይመነጫል ተብሎ እና በብዛት ከማህበረሰቡ የዕለት ዕለት እንቅስቃሴ ከማህበረሰቡ ከራሱ ፍላጎት እንደሚመነጭ ይነገረናል። የኢትዮጵያ የዘመናዊ ህግ ጅማሮውን ስናስብ በፍትሐብሔር ህግ መግቢያ ላይ ቀዳማዊ ኃይለ ሥላሴ ይህንን ህግ ለኢትዮጵያ ህብረተሰብ እንዲህ በተደራጀ መልኩ በተሾምን ወይም ስልጣን ላይ በወጣን በዚህኛው ንግስና ዘመናችን ሰጠን ይላሉ። ከዛ ግን እዛው ላይ የሚነግሩን ነገር አለ። ይህንን ህግ ስናመጣ ይህን ሞደርን ሎው ብለን ከየዓለማቱ ቀስመን ደባልቀን በአንድ መዝገብ የፍትሐ ብሔር ህግ ብለን ስንሰጣችሁ ግን ኢትዮጵያ ለዘመናት የነበራትን ባህላዊ ህግ፣ እሳቤ፣ አስተዳደር እንዲያውም በስም ይጠቅሳሉ። ፍትሐ ነገስት ይሉና ይሄንን ጥለን አይደለም ይልቁንም የህግ ኮሚሲዮን ህጉን በማርቀቅ ሂደት ውስጥ ተሳታፊ የነበሩት አባላት ይህንን የኢትዮጵያ ህግ አፈጻጸሙ፣ አተገባበሩ በቤተ ክህነትና በሊቃውንቱ መካከል ብቻ ተገድቦ ቢኖርም ህዝቡ ግን እንደ ህግ ለሺ ዘመን ተቀብሎት ሲኖር የነበረን ሰነድ ወይም በዚህ ሰነድ ውስጥ የተካተቱ ባህሎችን ከዚህ ሰነድ ደግሞ በትርጓሜ እየሰፉ የመጡ በአንድምታ በትርጓሜ እየሰፉ የመጡ ነገሮችን ትተን አይደለም ብለው ደግሞ ይናገራሉ። ለዛ ነው ፍትሃ ነገስትን ማየት ግድ የሚለን፣ ስለ መሀላ የምንነጋገር ከሆነ ህግ ሆኖ ለረጅም ዘመን ኢትዮጵያ ውስጥ አገልግሏል። ለዋናው የፍትሃ ብሔር ህግ ደግሞ እንደ ምንጭነት አገልግሏል። በሃይማኖት ቅኝት ቢሄድም በትርጓሜ ደግሞ የየማህበረሰቡን የየብሔር ብሔረሰቡን ወግና ባህል በውስጡ አስገብቷል። በወረቀቱ ባናስገባው የሚፈጽመው ወይም የሚተገብረው ዳኛ ደግሞ የሚኖርበት ማህበረሰብ ውስጥ ያለውን ነባራዊ ሁኔታ እያየ ስለሆነ የሚተረጉመው፣ እነዚህ ሁሉ ነገሮች አሉ ማለት ነው። የውይይት ርዕሳችን የመሀላ ጉልበት ይላል። ጉልበት የሚለው ቃል ትንሽ ያዝ ስላረገኝ ላሻሽለው ፈለግኩና የመሀላ ኃይል አልኩት። ኋላ ኃይልም ጉልበትም ለካ ያው ነው ይከብዳል በሚል ታውኩት። እንደኔ እንደኔ መሀላ ጉልበት አጥቷል። ጉልበት ስላጣም ህጉን አድነኝ ብሎታል። ዛሬ መሀላ ራሱን ችሎ አይቆምም። ይልቁንም በህግ ተደግፏል፣ ወይም ህግ እንዲደግፈው የግድ ብሏል። ይህን ለምን አልኩ የሚለውን በሚቀጥሉት ማብራሪያዎቼ ማሳየት እሞክራለሁ። የፍትሐ ነገሥት አንቀጽ 43 ስለ ዳኛ እና ስለሚገባው ምስክሮች ይዘረዝራል። በዚህ የአንቀጽ ክፍል ውስጥ በመጀመሪያነት የተጠቀሱ የመጽሐፍ ቅዱስ ክፍሎች አሉ። እነሱ ላይ አንዳንድ ምልከታዎችን ላቀርብ። አንድ የተጠቀሰው ክፍል በኦሪት ዘፍጥረት ምዕራፍ 24 ቁጥር 9 ላይ የተቀመጠ ቃል ነው። ይህም አብርሃም ለልጁ ለይስሐቅ ሚስት እንዲያመጣለት ሎሌውን ቃል የሚገባበት ክፍል ነው። ቃለ በቃል ብናነብ አብርሃም እጅህን በእጄ ላይ አድርግ አምልሃለሁ ይለዋል። እጅህን በእጄ ላይ አድርግ አምልሃለሁ። ስለዚህ ለልጄ ሚስት ከዚህ ወገን ብቻ ፈልግለት አምጣለት ብሎ፣ ያው ሎሌው በሚቀጥሉት ምዕራፎች ቤታችሁ ሄዳችሁ ታነባላችሁ። በሚቀጥሉት ምዕራፎች ውስጥ ሎሌው ሚስት ለማግኘት የሚያደርገው ከፍተኛ ቃል ተገብቷል፣ ማላ ስለተማለ ልፋት እናያለን። ሎሌውም በጌታው በአብርሃም እጅ ላይ እጁን አደረገ፣ ስለዚሁ ነገር ማለለት ይላል። ይህንን ለመፈጸም ሲጥር እናያለን። መጽሐፈ መሳፍንት ምዕራፍ 11 ቁጥር 1 ደግሞ በፎክሎር ባለሙያዎችም ሆነ በፊሎሶፊ ባለሙያው ሲነገር የነበረውን ታሪክ የምናገኝበት ቃል ነው። የወለዱት የተናገሩት ከሚጠፋ የወለዱት ይህ ታሪክ የዮፍታሄ ታሪክ ነው። እዚህ መጽሐፍ ክፍል ውስጥ ማግኘት ይችላላችሁ። ዮፍታሄ እስራኤል በመሳፍንት በምትተዳደርበት ዘመን እስራኤልን ካስተዳደሩ ጽኑ ሀያል ተብለው ከሚጠሩ መሳፍንት አንዱ ነበር። ዮፍታሄ ከፊቱ ጠላት አለበት፣ ጠላት ገጥሞታል። ይህንን ጠላት የሚያሸንፈው ግን ከሰማዩ አምላክ ጋር በሚገባው ቃል ብቻ መሆኑን አምኗል። በእሱ ኃይል እንደማይሆን ስላልቻለ ይህንን ቃል ይገባል። ቃል በቃል ላነበው እንዳላበላሽ። ፍት ይማላ በእውነት የአሞንን ልጆች በእጅ አሳለፈ ብትሰጠኝ፣ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ከቤቴ ደጅ ወጥቶ የሚቀበለኝን ለእግዚአብሔር መስዋዕት አደርጓለሁ ብሎ ለእግዚአብሔር ስለት ተሳለ ይላል። ጦርነቱን አሸንፌ ከመጣው ከቤት ወጥቶ የሚቀበለኝ እንግዲህ፣ በዮፍታሔ ጭንቅላቱ ምን ነበር ብለን ብናስብ መጽሐፉ ጽፎ ባይሰጠንም እንደኔ እንደኔ ምናልባት ዮፍታሔ እረኛ ይሆን ነበር። ስለዚህ ከሩቅ ቦታ ሄዶ ሲመለስ ከብቶች እረኛቸውን ሲያዩ በደስታ ወጥተው እንደሚቀበሉት እንደተለመደው፣ ለእግዚአብሔር አንዱን ከብት ሰዋለሁ ብሎ ይሆን ይህንን ያለው የተፈጠረው። ነገር ግን እንደዛ አልነበረም። ወደታች ወረድ ስትሉ ዮፍታሔ ልትቀበል የወጣችው አንድና ብቸኛ ሴት ልጅ ነበረች። ከበሮ እየመታች በደስታ አሸንፎ መጣ ብላ ልትቀበለው ወጣች። ቁጥር 39 ምን ይላል? ዮፍታሄም የተሳለውን ስዕለት አደረገ። አንድ ልጁ ከእርሷን በቀር ወንድ ወይም ሴት ሌላ ልጅ አልነበረው ይላል። በክርስትና አስተምሮ ይህ ለኢየሱስ ክርስቶስ ተሰጥቶ ይነገራል። በአብና በኢየሱስ ክርስቶስ መካከል ያለ ሪሌሽንሽፕ ተደርጎ ቴዎሎጂውን ላፍታ ብንተወ፣ በዚህ ቃል ውስጥ ግን የምናገኘው የዮፍታሄ ድርጊት የተናገረውን ከሚያጥፍ ልጁን የሰዋበትን ዮፍታሄ ኢጎ ወይም ሱፐር ኢጎ በጣም የተጫነው ሰው ነበርን? መልሱም ከባለሙያዎቹ እንሰማለን። መሐላ እንግዲህ በዚህ ብቻ አልቆምም። ይሄ የብሉይ ክፍል ወይም በብሉይ ኪዳን ክፍል ውስጥ የተጠቀሱ ናቸው። በፍትሐ ነገሥት ውስጥ መነሻ ሆነዋል። በሐዲስ ኪዳን ውስጥ ግን ግልጽ በሆነ ቋንቋ ማሐላን የመተው አይነት እሳቤ እንደነበር ይነገራል። መሐላን ዛሬ ድረስ በነገራችን ላይ ፍጹም የማይምሉ ሰዎች አሉ። ምንም አይነት መሐላ ይሁን የህክምና ባለሙያው የሚሰጠው መሐላ ይሁን ለውትድርና ይሁን ለሀገር ዜግነት ይሁን መሀላ ተከልክሏል ብሎ ለዚህም መነሻ የሚያደርጉት በማቴዎስ ወንጌል ምዕራፍ 5 ቁጥር 33 የተጻፈ ከቶ አትማሉ የሚለውን ቃል ነው። ስለዚህ ከቶ አትማሉ ተብሏል በሚል መነሻ፣ ብዙ ግን የቤተ ክርስቲያን ሊቃውንት ይህንን ሲተረጉሙ ከቶ አትማሉ የሚለው ቃል በፊት የነበረውን የመሀላ አይነት ስርአቱን ሪፈር የሚያደረገ ወይም የሚከለክል እንጂ ራሱ መሀላ ነው የመማለን የሚከለክል አይደለም። እግዚአብሔር ራሱ ምሎ የለም ወይ? ለዚህም እንደማሳያ ወደ ኋላ ሐዋርያው ቅዱስ ጳውሎስ ስለ እግዚአብሔር በተናገረበት አንድ አንቀጽ ላይ እግዚአብሔርም ለአብርሃም ተስፋውን በሰጠው ጊዜ ይምልለት ዘንድ ከእርሱ የሚበልጥ ሌላ ባይኖር በራሱ ማለ ብሎ ገልጾታል። እንግዲህ ጳውሎስ ነው የሚለው፣ እግዚአብሔር ለአብርሃም የሆነ ተስፋ ሊሰጠው ነው። ተስፋ ሲሰጠው ግን ተስፋው እንደሚጸናለት የገለጸበት ቃል ፍሬምወርክ በራሱ ነው። ከራሱ በላይ ምንም ነገር ስለዚህ ሰዎች በእግዚአብሔር ሊምሉ ይችላሉ። የማላን ሊትሬቸር ሪቪው ብትሰሩ ብዙዎቹ ማላዎች ከዳይት ጋር ይገናኛሉ። እምነቱ ክርስትና ይሁን እስልምና ይሁን በሌሎችም እኛ አሁን ጣዖት አምልኮ የምንላቸው የሚሆኑ የሮማያን አማልክት ሁሉም ጋር ከማላ ጋር የተያዘ ነገር፣ ከአማልክት ጋር የተያዘ ነገር አለ። አማልክቱ ይህን ባላረግ፣ አማልክቱ ይህን ያርግብኝ፣ ይህን አያርግብኝ፣ ይህን ይጨምርብኝ፣ ይህን ይቀንስብኝ እያለ የሚደረግ እንደሆነ የምናየው ነው። በማቴዎስ 533 ላይ የተቀመጠው ግን አትማሉ ከተባለ በኋላ በሰማይም አትማሉ በምድር ማትማሉ። ስለዚህ ፕሮሲጀሩ የተነገረው ማለት ነው፣ አልተከለከለም አልተከለከለ በራሳችሁም ማትማሉ፣ በከተማ ማትማሉ። ነገር ግን እውነቱን እውነት ሀሰቱን ሀሰት በሉ። እንግዲህ ዘመናዊ የማአላ ስርዓት ወደ ህግ ማዕቀፉ ሲመጣም አንዳንዶች ዛሬ ድረስ ይህን ይዘው አይቴል ቴል ዘ ትሩዝ ኦል ዘ ትሩዝ ነቲንግ በት ዘ ትሩዝ ሶ ሄልፕ ሚጋድ ብለው ዳይቲውን ይጨምራሉ። አሁን ድረስ ብዙዎቹ ግን እችኛዋ ጠፍታ እውነት ለመናገር ቃል እገባለሁ ወይም እውነቱን ለማውራት እውነቱን እውነት ሀሰቱን አሰጥላለሁ ብለው ይህንን የሚገልጹበት አለ። ይሄን እነዚህ ሁሉ ነጥቦች በፍትሐ ነገስት ውስጥ በደንብ የተቀመጡ ወይም የተዘረዘሩ ናቸው። ከፍትሐ ነገስቱ ከወጣን በኋላ ወደ ፍትሐ ብሔር ህጉ ስንመጣ አንዳንድ የሚያስገርሙ ነገሮች አሉ። እንደ ጫር ስለሚያደርጉ ሀሳቦችን እንድናያቸው ነው። የኢትዮጵያ ፍትሐ ብሔር ህግ አሁን በቤተሰብ ህግ በተሻሻለ የቤተሰብ ህግ እየተባለ በሚጠራው የተሻሻለ አንድ ክፍል አለው ስለ ጋብቻ የሚያወራ ወይም ስለ እጮኝነት የሚያወራ ክፍል። የበፊቱ ፍትሐ ብሔር ሕግ አንቀጽ 64 ስታነቡ ስለ ብሔራዊ ጋብቻ ያወራል። በሲቪል ስታተስ ፊት የሚደረግ ጋብቻ ነው ብሔራዊ ጋብቻ የሚለው። የጋብቻ አፈጻጸም ስርዓትን ሲገልጽ ወደፊት የሚጋቡት እጮኛ፣ ምስክሮች ጋብቻቸውን የሚከለክል ነገር መኖሩን አናውቅም ሲሉ በመሐላ ቃላቸውን ይሰጣሉ ይላል። እንግዲህ ጋብቻ ሊፈጸም ነው። ጋብቻ የሚፈጽሙ ሰዎች አሉ፣ ምስክሮችም አሉ። አሁን ባለው ዘመን ምስክሮቹ ተግባራቸው ምንድን ነው? ቃል የሚገባቡት ተጋቢዎቹ ብቻ ናቸው። ምስክሮቹ ከማን ላረቀው እናያለን፣ ጋብቻው ስለመፈጸሙ አይተናል ነው ምስክርነት ብቻ ነው። በዚህኛው የህግ ክፍል ግን ምስክሮቹ ጋብቻውን የሚከለክል ነገር ስላለመኖሩ፣ ለምሳሌ እድሜያቸው የደረሰ ስለመሆኑ፣ ዘመዳሞች ስላለመሆናቸው፣ ሌላ ጋብቻ እንደሌላቸው ይህንን በማላቃላቸውን ይሰጣሉ። ይህንን አልፈ ወይም አጥፎ ቢገኙ የህግ ተጠያቂነት ይመጣባቸዋል። በአንቀጽ 608፣ 609ና ምስክሮች የወንጀል ተጠያቂዎች ናቸው እንደዚህ ዓይነት ጉዳይ ቢመጣ። ስለዚህ በዛ ዘመን ለጋብቻ ምስክር መሆን በራሱ የሚያስፈራ ነገር ነው ማለት ነው አደለ? ወደ ኋላ የሚያሸሽ ነገር ነው። የኢትዮጵያ ፍትሐብሔር ህግ አንቀጽ ሁለት ሺህ ሁለትን ደግሞ ስታዩ ውልን በሚመለከት ስለሚጠቀስ ነገር ነው። ሁለት ወገኖች ውል ይዋዋላሉ። ይህንን ውል አለ ወይም የለም የሚል ክርክር ነገ ከነጎዳ የሚነሳ ከሆነ ስለመኖሩ ወይም ስላለመኖሩ በተለያየ ማስረጃ ማስረዳት እንችላለን። ከዚህ ውስጥ ህጉ ቃለ መሐላ ብለው ኦሪጂናል የውል ሰነዱ መቅረብ ሳያስፈልገው ወይም ደግሞ ውሉ ሲፈጸም የነበሩ ወገኖች ግራ ቀኝ የሚባሉ ምስክሮች ወገኖች መቅረብ ሳያስፈልጋቸው ስለ ውሉ መኖር ማስረዳት ይቻላል እያለ ይህንን አንድ ጉዳይ ስለ መኖሩ ሊያስረዳ የሚችለው ፊዚክሊ የራሱ የዶኩመንቱ መኖር ነው። ይኸው አለ ብለን እናቀርባለን ወይም ስለ ዶኩመንቱ እናውቃለን የሚሉ ኤክስና ዋይ የሚባሉ ሰዎች ሲኖሩ ነው በምስክርነት የሚዘረዘሩ ግን፣ ከዚህ ውጭም በመዓላ ማስረዳት ወይም መግለጽ እንችላለን። ነገ ከነጎዲያ የሚፈጸሙ ሌሎች የስነስርዓት ስርዓት ጉዳዮችንም ሰዎች እንዲሁ በማላ እንዲሆኜ ነው እንዲሆኜ ነው ብሎ እንዲገልጹ የፍትሐ ብሔር ስነ ስርዓት ህግም ያስቀመጠበት ማድረግ አለ። የሰነዶች ማረጋገጥና ምዝገባ አዋጅ እንደዚሁ ይሄንን ጉዳይ ይገልጻል። እንግዲህ ሰነድ ማረጋገጥ ማለት አንድ ሰነድ ትክክል ነው ትክክል አይደለም የሚለውን ማረጋገጥ ነው። ኦሪጂናል ነው አይደለም፣ ትክክለኛ ቅጂ ነው አይደለም የሚለው ነው። ይህንን ስራ የሚሰሩ በህግ ስልጣን የተሰጣቸው የተለያዩ አካላት አሉ። ኢትዮጵያ ውስጥ እነዚህ አካሎች እንዴት ነው ሰነድን የሚያረጋግጡት ሲባል አንዱ የቀረበው መንገድ በተፈረመው ሰነድ ላይ የሚገኘው ፊርማ ወይም ማተም በቃለ መሀላ በማረጋገጥ በሰነድ ላይ መፈረሙና ማተም በማድረግ ይገለጻል። ስለዚህ በቃለ መሀላ ሰነዱ ባይቀርብ እንኳን ይሄ ሰነድ ውስጥ የተያዘው ኮንቴንት ትክክል ነው ብሎ በቃለ መሀላ በመግለጽ የሰነዱን ኮንቴንት ማረጋገጥ ይቻላል። እያለ የማላን አቅም ወይም ጉልበት በህግ ፊት ያለውን ህጉ ራሱ ጀስቲፋይ የሚያደርግበት ሰርከምስታንስ አለ። የፍታብሔር ስነ ስርዓት ህግ አንቀጽ 203 ውስጥ እራሱን በቻለ ስለ ማስማል ነገሩ እውነት መሆኑ ስለሚረጋገጥበት ስርዓት በስፋት ያወረዋለ። ብዙ ሰዓት ብዙ ነጥቦች ስለተነሱ እነዚህን ጉዳዮች ያው በጥያቄና መልስ ውይይት ላይ ስፋት የምናነሳቸው ይሆናሉ ከተነሱ። በአጠቃላይ ግን የኢትዮጵያ የፍትህ ስርዓት ወይም የህግ ስርዓት በማህበረሰብ ውስጥ ቃል ወይም አላ ወይም አንድ ነገር አደርጋለው ይደረጋል ተብሎ የተገባ ነገር የሚኖረውን ዋጋ በመመልከት በፊት የህግ ስርዓቱ ሞደርናይዝ ከመሆኑ በፊት እንደነበረው ሰው በቃሉ ታሰው በውል ህግ ይሄ በጣም የተለመደ ነው። ፓክት ሰንሰርቫን እንላለን። ሰው በቃሉ ይታሰራ እንላለን። ሰው ቃል ከሰጠ ይህን አደርጋለው ካለ እንደሚያደርግ፣ እንደሚፈጽም የሚረጋገጥበት ሂደት እለት እለት እየቀነሰ ሰዎች ጉዳያቸውን አንዱ አንዱን እየካደ ፍርድ ቤቶች በመዝገብ ግራና ቀኝ ወገኖች በመካሰስ እየበዛ ሲመጣ የነበረው አማራጭ እንግዲህ ይሄ የሚገባው ነገር በፍርት ስርዓት ወይም በህግ ስርዓት ፓወር እንዲያገኝ ማድረግ ነበር። ይህ ማለት ለመሀላ ሪኮግኒሽን መስጠት እውቅና መስጠት ማለት ነው። መሀላ በተለምዶ ብቻ የሚደረግ በሃይማኖት ስርዓት ብቻ የሚደረግ በባህል ስርዓት ብቻ የሚደረግ ሳይሆን ህግ ስርዓት ውስጥም ገብቶ ተሰጥቶት ነገሮችን፣ ሰነዶችን ለማረጋገጥ የነገሮች መኖር አለመኖርን ለማሳወቅ የአንድን ጉዳይ ኤግዚስተንስ፣ በዛ ጉዳይ ላይ የነበሩትን እውነታዎች ለማወቅ እንደ ማስረጃ ተደርጎ የሚወሰድበትን አሰራር የህግ ማዕቀፉ በራሱ ገዝቷል ማለት ነው። ስለዚህ መሀላ ጉልበት አለው ወይ ቢባል አሁን አለው፤ ጉልበቱ ግን አሁን ላይ በህግ የተደገፈ እንጂ ራሱን ችሎ የሚቆም አይደለም የሚለውን ነው። እንደ ማህበረሰብ ሁሉም ሰው በየቤተ እምነቱ ሃይማኖት አለው፣ እምነት አለው። እምነት ደግሞ ቃልን ስለመጠበቅ ይናገራል። ቃልን ስለመካድ የሚናገር እምነት የለም። ቃልን ስለመጠበቅ የሚናገር ከሆነ በእነዚህ ማህበራዊ የእምነት መስተጋብሮች ውስጥ መሀላ ትልቅ ጉልበት እንዳለው እናያለን። ነገር ግን በህግ ዓይን ወይም በህግ ማዕቀፍ ስናይ ህጉን ካልተደገፈ ራሱን ችሎ ይቆማል የሚል እምነት የለኝም። በጥያቄና መልስ እናስፈዋለን። አመሰግናለሁ። አቶ ቢኒያምን በድጋሚ አመስግኑልኝ። በጣም አጠር አድርገው ቀደም ብለው ያልተነሱ ሀሳቦችንም ጨምረውን ያቀረቡልን መጨረሻ ላይ ያጠቃለሉት እንግዲህ የመሀላ ጉልበቱ ህግ ላይ ተደግፎ ያለነው ነው ያሉን መሀላ መሰረታዊ መሰረቱ ሃይማኖት ነው የሚለውን አጽንተውልናል። ቅድም በአቶ ታምሮ የተነሳውን ሌላው የዛሬው ምን ቃል እንበለው ተደጋግሞ የተነሳው የተናገሩት ከሚጠፋ የወለዱት ይጥፋ የሚለውን በማስረጃ ሃይማኖታዊ መሰረት ያለውን ጠቅሰው የወፍታይን ታሪክ በማምጣት አረጋግጠውልናል። ወደ ህግ ደግሞ የመጣበት ምክንያት ያው ሰው በቃሉ የማይገኝበት ሂደት እየበዛ ስለመጣ ነው እና መሀላ ጉልበቱ እየደከመ ሲሄድ ህግ እንዲደግፈው ተደርጓል የሚለው ነው። በህግ ውስጥ ቢሆንስ ጉልበቱ ምን ያህል ነው ብለንም እንጠይቃለን። ጉልበቱስ እንዴት ነው የሚለካው የሚለውንም ልናነሳ እንችላለን።